ሰላም ተመልካቾቻችን፣ የመካከለኛው ምስራቅ ሰማይ በድንጋጤ ነጎደ፣ ዓለም ትንፋሿን ውጣለች። ሰሞኑን ሲወራ የነበረው ሲጠበቅ የነበረው ነገር እውን ሆኗል። አሜሪካ በፕሬዚደንት ዶናልድ ትራምፕ ትእዛዝ በኢራን የኒውክሌር ማብላያዎች ላይ ድንገተኛ የአየር ጥቃት ፈጽማለች። ይህ ድርጊት የዓለምን የፖለቲካ ካርታ እንደገና ሊቀይር የሚችል መዘዙ እጅግ የከበደ ነው። ፕሬዚደንት ትራምፕ የጥቃቱን ስኬታማነት በኩራት ሲናገሩ ኢራን ደግሞ ጉዳቱ እንዳልደረሰባትና አስቀድማ መጠንቀቅ እንዳደረገች ትናገራለች። ታዲያ እውነቱ የትኛው ነው? ይህ ጥቃት ከየት መጣ? የአሜሪካ የጦር ጀቶች ወደ ኢራን ሰማይ የከፈቱት በምን ምክንያት ነው? እና ከሁሉም በላይ ይህ ድርጊት የዓለምን ሰላም ከምን ጋር ሊያገናኘው ይችላል? ከዚህ በፊት አሜሪካና እንግሊዝ በውሸት ፕሮፓጋንዳ ዓለምን ያመሳቃቀሉበትን የኢራቅን ጦርነት እያስታወስን የዛሬውን ሁኔታ በጥልቀት እንመረምራለን። ትላንት ሌሊት ነው መካከለኛው ምስራቅን ጨምሮ መላው ዓለም በድንጋጤ ውስጥ የገቡት። የአሜሪካ መከላከያ ሚኒስተር እንዳስታወቀው በአሜሪካ የጦር ጀቶች የሚመሩ አውሮፕላኖች በኢራን ወሳኝ የሆኑ የኒውክለር ማብላያዎች ላይ ድንገተኛ የአየር ጥቃት የፈጸሙት። ጥቃቱ ያነጣጠረው እንደ ናታንዝ እና ፎርዶ ባሉ ስትራቴጂያዊ የኒውክሌር ተቋማት ላይ ሲሆን ዋናው ዓላማም የኢራንን የኒውክሌር የጦር መሳሪያ የማምረት አቅም ሙሉ በሙሉ ማጥፋት ወይም ማዘግየት እንደሆነ ተገልጿል። ይህ ጥቃት የተፈጸመው በፕሬዝደንት ዶናልድ ትራምፕ ቀጥተኛ ትዕዛዝ ሲሆን ትራምፕ ከጥቃቱ በኋላ በሰጡት መግለጫ ድርጊቱ እጅግ ስኬታማ እንደነበርና የኢራን የኒውክሌር ህልም ከዚሁ አብቅቷል፣ በማለት ለአለም አሳውቀዋል። የአሜሪካ ወታደራዊ ምንጮችም ጥቃቱ ያለምንም እንቅፋት እንደተጠናቀቀና የኒውክሌር ተቋማቱ ከፍተኛ ጉዳት እንደደረሰባቸው ተናግረዋል። ይህ አባባል የአሜሪካን ወታደራዊ የበላይነትና ቆራጥነት ለማሳየት የሞከረ ይመስላል። ከአሜሪካ ወታደራዊ መግለጫ በተቃራኒ ኢራን በበኩሏ የተለየ ዘገባ ይዛ ቀርባለች። የኢራን መንግስት ጥቃቱ እንደደረሰ አምኗል፣ ነገር ግን የታሰበው ያህል ጉዳት አልደረሰም በማለት ተናግሯል። ኢራን ጥቃቱ ከመፈጸሙ አስቀድሞ ስለሚመጣው አደጋ መረጃ እንደደረሳትና ቁልፍ የሆኑ የኒውክሌር ቁሳቁሶችንና መሳሪያዎችን አስቀድማ በማሸሽና ደህንነቱ በተጠበቀ ስፍራ በማስቀመጥ ከፍተኛ ጉዳት እንዳይደርስ መከላከል እንደቻለች ገልጻለች። በተጨማሪም የኢራን መከላከያ ሚኒስቴር ባወጣው መግለጫ በጥቃቱ ምንም አይነት የሰው ህይወት እንዳልጠፋና በአካባቢው የጨረር መበከል አለመኖሩን አረጋግጧል። ይህ የኢራን መግለጫ የአሜሪካን የጥቃት ስኬታማነት ለመቀነስና ለውስጥ ህዝቧ ሞራል ለመስጠት ያለመ ይመስላል። ጥያቄው ግን ማን እውነት እየተናገረ ነው የሚለው ነው። ይህ አባባል የብልጠት ፖለቲካዊ መልስ ነው ወይንስ እውነት? አሁንም ቢሆን የሁለቱም ወገኖች የይገባኛል ጥያቄዎች ግልጽ የሆነ ማረጋገጫ አላገኙም። ይህ የአሜሪካ ድንገተኛ የአየር ጥቃት ብዙዎችን ወደ ቀድሞ ወደ 2003ቱ የኢራቅ ጦርነት አስመልሷል። ያንም ቢሆን ዓለም አሁን ያለበትን የጥርጣሬና የፍርሃት ጥማት ገጥሟት ነበር። አሜሪካና እንግሊዝ ኢራቅን ለነዳጅና ለሀብቷ ሲሉ ለመውረር ባሰፈሰፉበት ወቅት ላይ በ2003 ጃንዋሪ 27 በወቅቱ የዓለም አቀፉ አቶሚክ ኤነርጂ ኤጀንሲ አይኤኢኤ ኃላፊ የነበሩት መሐመድ አልባራዴኢ እውነታው እናንተ እንደምትሉት አይደለም አሉ። አልባራዴኢ ቀጠሉ፣ ኢራቅ ለሰላማዊ አገልግሎት የገነባቸውን የአቶሚክ መሠረተ ልማት በሚገባ ፈትሸናል፣ ግን ኒውክሌርን ለጦር መሣሪያነት ለመጠቀም እንደተዘጋጀች የሚያሳይ አንድም ማረጋገጫ አላገኘንም ሲሉ ተናገሩ። ሆኖም የዚህ አቶሚክ ኃላፊ ማረጋገጫ ሰሚያጣ ከ18 ቀናት በኋላ በፌብርዋሪ 14 ኃላፊው በድጋሚ ኢራቅ እናንተ እንደምትሉት ለዓለም ስጋት አይደለችም። ማንም ምንም አይነት የኒውክለር ጦር መሳሪያ እየሰራች አይደለም ሲሉ በድፍረት ተናገሩ። የኢራቅን የነዳጅ ክምችትና ማዕድኖቿን ለመቀራመጥ ቆርጠው የተነሱት አሜሪካና አጋሮቿ ግን በድጋሚ የተሰጣቸውን ማረጋገጫ ከመስማት ይልቅ ለወረራ መዘጋጀታቸውን ቀጠሉ። የአቶሚክ ኃላፊው መሐመድ አልባራዲኢ የኤጀንሲውን ማረጋገጫ እንደገና ከ23 ቀናት በኋላ በማርች 7 ቀን ለሶስተኛ ጊዜ ተናገሩ። እባካችሁ የእኛን ቃል ስሙ፣ ኢራቅ ምንም አይነት የኒውክለር መሳሪያ እየሰራች አይደለም በማለት ሰሚያጣውን ጩኸታቸውን አሰሙ። ሆኖም ይህ ምስክርነት በአሜሪካና እንግሊዝ መንግስታት ውድቅ ሆነ። ይህ የሙሐመድ አልባራዲኢ የመጨረሻው ምስክርነት በተሰማ በ13ኛው ቀን በማርች 20 ቀን 2003 ዓ.ም ኢራቅ ምንም አይነት አውዳሚ መሳሪያ እንደሌላት የተነገረው ማረጋገጫ ችላ ብለው የኢራቅን ከተሞች በቦምብ መደብደብ ጀመሩ ጥንታዊ ስልጣኔ ከዘመናዊው ጋር አጣምራ ውብ የሆነችውን ባግዳድን ጨምሮ ፋልጃ፣ ባስራ፣ ሞሱል፣ ራማዲ፣ ቴክሬት፣ ነጃፍ፣ ካርባላና ኪርኩስ የመሳሰሉትን ከተሞች እንዲሁም አብዛኛው የኢራቅን ምድር በአሜሪካና እንግሊዝ አዝማችነት ከሰማይ በሚዘንብ ቦምብ ታረሱ። ሀያላኑ ሀገራት 29199 ጊዜ እየተመላለሱ ኢራቅን በአውሮፕላን ደበደቡ። 26 ሚሊዮን ኪሎ የሚገመት ቦምብ የወረደባት ኢራቅ በአሳዛኝ ሁኔታ ወደመች በመቶ ሺህ የሚቆጠሩ ዜጎቿ ሞቱባት ኢራቅ እንዳልነበረ ሆነች መሪዋ የነበሩትን አዛውንቱን ሳዳም ሁሴንን ለዛውን በበዓል ቀን የአረፋ ዕለት በገመድ ሰቅለው ገደሏቸው ይህ ከሆነ ከዓመታት በኋላ ጆርጅ ቡሽ ብቅ ብሎ ኢራቅ የኒውክለር መሳሪያ እንዳላት የደረሰን መረጃ የተሳሳተ ነበር ሲል ቀለል አድርጎ ተናገረ። በወቅቱ የእንግሊዝ ጠቅላይ ሚኒስትር የነበረው ቶኒ ብሌየርም በተሳሳተ መረጃ በኢራቅ ላይ ስለተወሰደው እርምጃ ሲያስብ ጸጸትና ሐዘን እንደሚሰማው ተናገረ። ይህም ከሆነ ዓመታት አለፈ። ያቺ ክሬድል ኦፍ ሲቪላይዜሽን ትባል የነበረችው ኢራቅ ብዙ ዘመናት ወደኋላ ተመለሰች። እስከ ዛሬም ድረስ ከህመሟ አላገገመችም። እንግዲህ ይህን ሁሉ ያደረጉት ሀገራት ዛሬም ጠንካራዋን ኢራንን ሊበሏት ከበዋት ቆመዋል። በእርግጥ ይህ ጉዳይ የኢራቅን ያህል ቀላል ባይሆንላቸውም በቻሉት መጠን እየሞከሩ ነው። የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ኃላፊ አሁንም ቢሆን ኢራን እንደምትሉት የአቶሚክ ቦምብ እየሰራች አይደለም ሲሉ ደጋግመው እየተናገሩ ነው ግን አሁንም ማንም ሊሰማቸው አልፈቀደም። የዛሬው የአሜሪካ ድንገተኛ ጥቃት ከኢራቅ ጦርነት ጋር ምን አይነት ተመሳሳይነት አለው እና ምን ይለያያል? በዚህ ጊዜ አሜሪካ የኢራን የኒውክሌር መርሃ ግብርን በግልጽ እንደ ስጋት እየገለጸች ነው። ይህ ከዚህ በፊት የነበረውን የጅምላ ጨራሽ መሳሪያ የሚለውን ትርክት ያስታውሳል። ዋናው ጥያቄ ግን የአሜሪካ የዚህ ጥቃት ትክክለኛ ዓላማ ምን ያህል ግልጽ እንደሆነና የተገለጸው ስኬት ምን ያህል እውነት እንደሆነ ነው። ኢራን ከፍተኛ ጉዳት አልደረሰም ማለቷ የአሜሪካን ትርክት የሚቃረን ሲሆን፣ ይህም ለወደፊቱ የሚደረጉ የፕሮፓጋንዳ ጦርነቶችን ያሳያል። ዓለም ለምን የአሜሪካን ዘገባ ሙሉ በሙሉ ለመቀበል እንደምትቸገር ከኢራክ ጦርነት መማር ይቻላል። በመካከለኛው ምስራቅ ያለው ውጥረት አሳሳቢ ደረጃ ላይ ደርሷል። አሜሪካ የፈጸመችው ድንገተኛ የአየር ጥቃት የክልሉን ሁኔታ ይበልጥ ውስብስብ አድርጎታል። የፕሬዚዳንት ትራምፕ ስኬታማነትና የኢራን መጠንቀቅ የሚሉ ዘገባዎች እርስ በርሳቸው የሚቃረኑ ናቸው። ይህ ሁኔታ ዓለም አቀፍ ማህበረሰቡን በከፍተኛ ስጋት ውስጥ የከተተ ሲሆን ለወደፊት ሊመጣ የሚችለውን የጦርነት ወጀብ አስመልክቶ ብዙ ጥያቄዎችን አስነስቷል። የኢራቅ ጦርነት ያስተማረን አንድ ትልቅ ትምህርት አለ። የውሸት ፕሮፓጋንዳ ንጹሐንን ህይወት የሚቀጥፍና ዓለምን ወደ ከፍተኛ ውድመት የሚወስድ ነው። ዛሬም ቢሆን እውነቱን ማጣራትና ለሰላም ቅድሚያ መስጠት ከምን ጊዜውም በላይ አስፈላጊ ሆኗል። ዓለም ወዴት እያመራች ነው? የመካከለኛው ምስራቅ የእሳት ነበልባልስ የት ደርሶ ይቆማል? አብረን ተከታትለን እንቆያለን።